ትልቅሽ ነው እና የደስታ ምለውም ነገር አልጠረኝ። ውድና የተከበራችሁ የእማማጨቤ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁልን። እንግዲህ ቆይቷል ከቀጠርኩኝ ኮሚኒቲ ላይ ዛሬ ይመለቅላችሁ እናቴን ሰፕራይዝ ሳደርግ ነው ምናምን ብያችሁ ነበረ እና ቀኑ ደርሶ ዛሬ ያው እንደምታዩት ቤቱን እያስተካከልኩኝ ልጄ እያገዘችኝ ቀለም እየቀባባው እገኛለሁኝ ማለት ነው ውዶችዬ። እና አብራችሁን ሁኑ። እንግዲህ ይሄ እንትን ከማለቁ በፊት ነበረ እኔ ዝም ብዬ ቀጠሮ ምናምን ነገር ያሳያስኩት። ሲቀጥል ደግሞ ለአራት ሁነን ነበረ ስንቀባ የነበረው ማለት ነው ሶስት ቀቢዎች አሉ። ሲቀጥል ደግሞ እኔ አራተኛዋ ነኝ በሉኝ። ከዛ በስተ መጨረሻ ማለቀ አለቀና ቤቱን እንደዚህ ውሃ አርከፍክፌ መጥረግ ጀመርኩኝ ማለት ነው ውዶች፣ እና ላችሁ ሰላም በድጋሚ። ቀለሙን ስገዛ ጀምሮ ደግሞ ያለውን ነገር እዩት ማለት ነው። ቀለሙን ገዛን፣ ባጃጅ ውስጥ ጫንን፣ ጉዟችንን ጀመርን ማለት ነው ወደ እናቴ ቤት ምናላችሁ የገዛዋቸው እቃዎች እነዚህ ናቸው። ግድግዳውን ተመልከቱት፣ ቢፎር ና አፍተር ትላላችሁ። መጀመሪያ ና አሁን ና ጂፕሰም ነበር የተቀባው ማለት ስሩ ላይ ማለት ነው፣ እንደ ጄሱ። ከዛ እቃዎችን ምናምን ማነሳሳት ጀመርን እኔና እማቴ ማለት ነው፣ እህቴ ከዛን፣ አንዲ ሶፋዎችን ምናምን አነሳስተን ውስጡ የነበረው እንግዲህ ቀለሙን ይወት በጣም ነበረ የሚያስጠላው በጣም ይደብር ነበረ። ተወጫጮ ነበረና አላህ ግን ብሎ ዛሬ እናቴን ሰፕራይዝ ለማድረግ በቅቻለሁኝ ማለት ነው። ወዶችይና ከዛን እጅሶን መበጥበጥ ጀመሩ ማለት ነው። እኔም ገባሁበት፣ እንደገና ልጄም ገባችበት። እዚህ ጋር ሶስት ልጆችን እያያችሁ ነው። በጣም ጎበዞች ናቸው። እና የሱፍ ይባላል። ሲቀጥል ደግሞ ማብራት የተዘረጋበት ቦታ የውጭው ተበላሽቶብን ነበረ። እሱን እያስተካከለ ነው ማለት ነው። እና የጎበጠ ነበረ መጀመሪያ የሰራው አናጺ። እና እኔም እነሱን እያገዝኳቸው ነው አሻማ አሻም እያልኩኝ ቶሎ እንዲያልቅልኝም ስለምፈልግ እና እኑም ልጄ ማለት ነው እንደዚህ እየቀባባች ነው ማለት ነው። ትበጠብጣለች፣ ከኛው ጋር ከዛ ንላችሁ ትቀባለች። እና ምንድነው አሁን የፈለኩት የናቴን ስሜትን ግን ማወቅ ፈለኩኝ ማለት ነው። በጣም ማወቅ ፈለኩኝ ማለት ነው። ምን ይሰማት ይሆን? ይሄን ነገርን በጣም ነው የምትፈልገው። ድምጽ ደግሞ ታፍኗል፣ አቃለው እና ትንሽ አሞኝ ነው። እና እንደዚህ እየቀባባ ነው በነገራችሁ ላይ በአንድ ቀን ከምናምን ነው ያለቀው ማለት ነው። ሙሉ ቀለሙና የሰውን ብዛት ነበረው። ለዛ ነው ጓዳው እንደ ያውላችሁ፣ ውጭው እንዴት እንደ ተቆፋፈረ ከዛ በዚህ ጋጃ እንደዚህ ሸፍነውት ነበር። እና ሳሎኑ አሁን እንዲህ ጅፕሰሙን እየቀቡት ነው። ጄሶ አይደለም እሺ። ይሄ ኮላ ምስር ከምንቀቅል ጅፕሰን በቀጭኑ ሆኖ ሲቀባ ይይዛል። ልጄኒው ሊምን እንደምትመስል አብኩታ ቀብታ ከዛ ንላችሁ ቀለም ለሳሎኑ መበጥበጥ ሊጀምሩ ነው ማለት ነው። ዶች ቀለሙን ሲጀምሩ ደግሞ ታዩታላችሁ። አሁን ጅፕሰሙ ሬዲ አልቆ ቀለሙን መበጥበጥ ተጀመረ ማለት ነውና ላይክ ሼር ሰብስክራይብ አድርጉ። ሲቀጥል ደግሞ ስለምታበረታቱኝ ሁሉም ነገር ከልብ አመሰግናለሁ። እናቴ ያለችው አክስታ ጋር ነው ቆጮ ምናምን ለማምጣት ሂዳ እኔ ደግሞ ከባለፈው ደግማ ሄደች ማለት ነው። ያው የቤተሰብ ቤት ስለሆነ ስለማይበቃ ያው ቀለሙ እንደዚህ ቀጥኗል። መቀባት ጀመረ ማለት ነው እና እየቀባው ነው ላችኋለሁ ወዳጆችዬ። እዚህ ጋም ሌላ ቀቢ አለ። እዚህ ጋም ደግሞ ሌላ በጥባጭ አለ። በቃ እንዲህ ተከፋፍለን ስንሰራው ባንዴ እልቅ ይላል። ለምን እናቴ ቶሎ ልትመጣብኝ ስለምትችል ብለን እኔም በዛ ምናምን ነገር ሆኖ መስራታቸውን በጣም ወድጄው ወድጃዋለሁ፣ ማለት ነው እና በስተ መጨረሻ የመጀመሪያው ቀለም በዚህ መልኩ ቀብተው ጨርሰው፣ ሁለተኛ ቀለም ደግሞ የጋዝ እየደረቡ ነው። የመጀመሪያው የውሃ ነው ማለት ነው። እና ልጅ በጣም በቃ እኔም ተዝረክርኬ፣ ሰውም ተዝረክርካ፣ እዚህች ጋር ደግሞ ኑግ እየወቀጥኩኝ ነው። ኑግ በቆጮ ለመብላት አምሮኝ፣ ይተላላችሁ ና እሱ ነው ቅጭ እየበላው ከዛንላችሁ ቀለሙ ያው ተደርቦ አልቆ ይህንን ይመስላል ማለት ነው። አሁን ደግሞ ወደ በረንዳ እና ውዶችዬ፣ የቤቱ አልቆ ወደ በረንዳ አልፈናል። ያው እንደምታዩት እንዲ የተቦጫጨቀ ግርግዳ ነው፣ በጣም የተበላሸ እኔ በጣም ሁሌም ማለት ነው ሲያሸማቅቀኝ ነበር። ሌላው ደግሞ እዚች ጋር ሲሚንቶ ማለት ነው አልፎ አልፎ እንደዚህ የተቦረቦረ ነበርና ከዛ ነላችሁ እንደዚህ የሆነ ሰውን አስቸግሬ ለመንኩኝና፣ ትላላችሁ ማለት ለዚህ ብቻ ብዬ እኔ ቁንዱሩስ ሲሚንቶ አሸዋ ባወርድ በሲኖ ሲኖ ካልሆነ እንደዚህ እኛ አካባቢ በመዳበሪያ የሚሸጥ የለም፣ ማለት ነው። ለዛ ግዴታ ሰው መለመን ነበረብኝ። ለመንኩኝና እንደዚህ አድርጌ እየበየድኩትኝ ነው በረንዳችንን፣ ትላላችሁ፣ ግን በጣም የሚያምር ነው የወጣው። ወላይ ከመጀመሪያው ሲሚንቶ ጋር በጣም ተመሳስሎ ማለት ነው። ና አልሐምዱላህ። ወይኔ! እና አልሐምዱላህ በጣም አሞኛል። ጉንፋን ይዞኛል። ብቻ ዱ አድርጎልኝ። ሲቀጥል ደግሞ እንዳለ ጅብሰሙን ተቀብቶ ግድግዳው ይህንን ይመስላል ማለት ነው። ቀጣይ ደግሞ የሚሆነው የውሃ ቀለም መበጥበጥ ይሆናል ማለት ነው። የውሃ ቀለሙን ያው እየበጠበጥኩት እገኛለሁ። ከዛን በባሊ ወሰድኩኝ። ልጆችም አሉ እኔም አላሁኝ። ያው ተጋግዛን መቀባት ጀመረ ማለት ነው። ይሄ እንዳለ የሚሆነው ያው ለፍጥነት ነው። ለሰው ብዛት የሰው ጋጋታ ለዚች ቤት ነው ወይ ምናምን ነገር እንዳትሉ ልላችሁ ፈልጌ ነው። ከዛ ላይ ደግሞ አሁን ሪከርድ ሳረግላችሁ ዝናብ እየዘነበ ነው። እንግዲህ ጉንፋንም ይዞኛል፣ ድምጽም ተዘጋግቷል። ብቻ አብራችሁን ቆዩ፣ የትም እንዳትሄዱ። ለማውሬ ነው ባይነኝ የዋሂቷ እናቴ ኔን ወላጀቷ እጅግ ይሰማኛ ለእውነተኛ ቤተሰብ። እዚህ ጋ ደግሞ የምታዩት ጓዳ ነበረ የእናቴ መኝታ ቤት አይደለም ቀለም ኮርኒስ እንኳን አልነበረውም። እና ኮርኒሱን ሰርተው ቀለሙን እየሰሩ ይገኛሉ ማለት ነው ውዶችዬና ይህ ትልቅ ነገር ነው ወይ ምናምን ነገር ልትሉት ትችላላችሁ፣ ግን ትልቅ ነገር ሆኖ ሳይሆን ያው እናቴ ለማስደሰት ያህል የሚሄድበት መንገድ ነው ማለት ነው። እና መስታወቱ ምናምን ማጣጠብ ጀመርም ማለት ነው ውዶችዬ፣ የእናቴም ልጅ እያገዘችኝ ነው። አብራችን ሆኑ፣ አሁንም የትም እንዳትሄዱ እስከ መጨረሻው ድረስ። ቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል። ደግነቷ ብዙ መሆኑን አውቃለሁ። በስተመጨረሻም ቀለሙን አለቀ። እኔም ጠራረኩኝ፣ እና ወለሉን ምናምን ማንጠፍ ጀመረ ማለት ነው፣ ከልጄ ጋር እና ልጄ እያገዘችኝ ነው። ያው የበኩር ልጅ ሴት ስትሆን እንግዲህ ታቁታላችሁ ስሜቶን ብዬ አስባለሁ። ወላጆች እንግዲህ ያልወለዳችሁ ደግሞ ውለዱና እዩት። የዝናብ ድምጽ ከረበሻችሁ ይቅርታ ጠይቃለሁኝ። የጉንፋኔም ተረብሻችሁ ይቅርታ ጠይቃለሁኝ። እና እኔም ለናቴ የበኩር ልጅ በመሆኔ ነው ይህንን ደስታ አያየች ያለችው ብዬ አስባለሁኝና አነጣጥፌ ጨርሼ ሶፋዎችን ምናምን እንደዚህ ማስተካከል ጀምሬያለሁኝ። አሁንም አብራችሁን ሁሉ ላይክ፣ ሼር ሰብስክራይባችሁ አይለየን አድንቆታችሁ ቅሬታችሁንም በኮመንት አሳውቁን።

ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ይሰማኛ እውነተኛነቷ የእናቱ ለታ ዋን በዋሳሁ ደለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ ነዋ ፍጹም በመንፈሷ ልጇን ትወዳለች አብለጣ ከራሷ፣ ዘጠኝ ወር በሆዷ ከዚያ በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል። የማየድ እንደምታዩት ቤቱ እንደዚህ አልቆለታል ማለት ነው። አሁን እናቴ የምትመጣበት ሰዓት ነው ማለት ነው። ጓዳውንም ላሳያችሁ እና ልጄ ግን ተኝታለች። ያው ይህንን ይመስላል። ያዚችጋ እናቴ አልጋ ሳጥኖላ የድሮ አሁን ግን የሚጠቀሙት ተጠቅሞ ሬፊንግ አለ ማለት ግቢውን ደግሞ ላሳያችሁ፣ በረንዳውን እንደምታዩት እንዲ ከዛን ከዛንላችሁ አንድ ጽድት አድርገነው ጭቃ አሁን ደስ የምትል እና ቤተሰብ ያው እንደምታዩት፣ ግቢውም ጽድት ብሎ ቅጠሎች አድገው ያውላችሁ አንድ ቆሻሻ የለም ማለት ነው። በዚህም በዚህም ሲቀጥል ይሄ ላርፋ እንዲህ ነው ሀገር ቤት ምናምን እንጨት የሚቀመጠው እንዲደርቅ አሁን ደግሞ ስትመጡ እዚህ ጭጋ የባለፈው ሽንት ቤት አፈር ሲሸከም ምናምን አይታችሁ ነበር አደለ። ለዚህኛው ለዚህኛው ክፍል ነው እና ይኸውላችሁ፣ እንደዚህ ያልቆለታል። ጠራ ነው ታይታ እንደዚህ ያልቆለታል። ይሄ ደግሞ እንደ ኩሽና የምትጠቀመው ዛሬ ፍየሎች ገብተዋል። እና ኩሽና ሽንት ቤት እዚች ጋ ቤቱን እንደዛ ፈፈሽ እና ግዱ በዚህ ጋ ጽድት ታደረግነው ነው። ጎመን የቤቢ እናቴ መጣለች አልመጣችም? ቼክ እናደርጋለን። ቼክ ቼክ። ሰብ እናቴ መጣች። ሁሉም የምትመጣው ከኩስታ ቤት ስትመጣ በዚህኛው መንገድ ነው እና የላችሁም። ስትመጣ ደግሞ እንገናኛለን። ላይክ ሼር ሰብስክራይብ እያደረጋችሁ ጠብቁን። አብራችሁን ሆኖ ይህንን ሰፕራይዝ እንደምትወዱት ተስፋ አደርጋለሁ ማለት ነው። ዶች አብራችሁ ነው ነው እና ቤተሰቡ ጉንፋን ይዞኛል። ና የጠበቋት ነው ቆየችብኝ። መጣች እና ቤተሰብ በስተመጨረሻ መጨረሻ፣ አሻ ሰላም ነው? አሻም አሻም አሻም አለንልሽ። አንበላ ነው እንደ ምናምን ነገር አንቺ ከሌለሽ ጫፍን ይብትኝ። አይ እንደዚህ ሁሌ ማሳብ ነው እንዳልሽ። አንቺ ዛሬ ደግሞ ምን ሰርተሽ በጣም ነው ማዝ ነው ማለት፣ እኔ የደስታሽ ምንጭ ነው ሁሌም መሆን የምፈለገው። የለቅሶሽ ምክንያት መሆን አልፈልግም። እና ብዙ አስለቅሽሻለሁ ብዙ ተስፋ ምናምን ነገር በእኔ አለሽ አውቃለሁ። ግን ተስፋ ማለት አስቆረጥኩሽ ሳይሆን እኔ በቃ ብዙ አስለቀስኩሽ፣ በባለፈው ምናምን እታነቃለሁ ምናምን በሚል እሱን ይክስሻል ብዬ ባላስብም ግን ትንሽ ትንሽ ማለት ነው የሆነ ነገር አዘጋጅቼልሻለሁኝ። አብረን ወደ ቤት ወደ ቤት ንጨት ብቻ አረ፣ ይዝሻል በወገብ ያለው ግን ልሸከም፣ ዘንቢሉን ነው በእጅ ከሚይዝ እጄ ስለሚያመኝ በወገቤ ተሸከም። አትጫኝና፣ እንደዚህ ዝም ብለሽ ለቀቀለሽ ይዤ ተራ መቼ። ችግር የለም ተራ መቼ። እኔ ልጅሽ ጎዳሻለሁ አልጎዳሽ። እኔ እኔ አልጎዳሽ። ግቢ ልከፍተው ነው አንድ ሁለት ሶስት ይከፈት ቤተሰብ ያ ረቢ ጉድ ፈላ ጉድ ፈላ አሁን የምንጀምረው ማየት ከዚህ ነው እዚህ ጋር ምን ይታይሻል

ነው ያሉት ነው። እኔ በሽ ያው በቆርቆሮ ነው ትልቅ ነገር አይደለም። ቤተሰብ ግን ለውጣችን እንድታዩ አንድ ቀን ደግሞ አልፎልን እንገነባዋለን። ሽንት ቤት ውስጥ አለው። ግብር አይባልም። ደስታ ግን ያው ምንም ያስብላል ነው። ይሄኛውንም ልሰርሽ የዚህኛው የቤቱንም አስራት አለሁ። መብትሽ ነው መብትሽ ነው እንደፈለግሽ አልኩሽ። ለጥሩ ነገር ነው እንጂ ለመጥፎ ነገር አይደለም። መብትሽ ነው ደስ ይላለሽ። እናት እናንተ ላይ እምነት ኑሯት ሰውነቷንም ሁሉ ነገሯል። መብትሽ ነው። ስትላቸው አስቡት ገ ምን ያህል ደስታ እንደሚሰማው እና አሁን ወደ ቤት እንገባለን። አንቺ እጅ አንድ ሁለት ሶስት፣ ትልቁኝ ሰፕራይዝ ልታይ ነው። አንድ ነገ

ልንከፍተው ነው ማለት ነው። አሁን ላውርድልሽ። በመጀመሪያ ምን እንትን ነው ባዶ ላክስቷ ይዛበት ሄዳ ለእኛ ባዶ ነው ልሽ። ለምን ባዲያ ቢ ነው ሰብና አሁን እናቴን እንከፍታታለን ማለት እና ቤተሰብ ትከፈት አንድ ሁለት ሶስት

ማረፍ ባለብሽ ሰዓት አንከራትቼሽ ብዙ ነገሮችን አድረገ፣ ለእኔ ስትይ ደግሞ ውጣ ውረዶች ምናምን ታልፍ ያለሽ እና አታልቅሻ። አሁን የደስታ ቀን ነው።

ትልቅ ደረጃ መድረስ በጣም ነው ደስ የሚለው እና ስለ ልጅ ሲነሳ ሁሌም ያስለቅሰኛል። ሁሌም ማለት ነው። አሁን እኔ ለወላጆቼ መጥፎ አይደለው። እነሱን ከችግር በጣም ማውጣት እፈልጋለሁ በጣም ማለት ነው የተደላደለ ኑሮ እንዲኖሩ ልኝ እፈልጋለሁ። ችግር በዞረበት እንዲዞሩ አልፈልግም እና በምችለው ነገር እንዳለ እለፋለሁ፣ ደክማለሁ። ግን ልጅሽ ሳትደክም እንዳንቺ ሳትለፋ ሳትጨነቅ ከጎንሽ ትሆን እናት ናት ምናምን ብላ ስትመረቀኝ አልቻልኩም ነበር። እና አሁን መኝታ ቤቱን እናዋለ አላስርሽም እያለቀሰች ነው። እና አሁን ቆይ፣ ማብራቱ ላብራና ና አንድ ሁለት ሶስት ሳጥኑ አላሁ አክበር፣ አላሁ አክበር፣ ማሻ አላህ፣ ማሻ አላህ እና መታለቱ በዚህ ስላማረድሽ ደስታ እንጂ፣ አንቺ የሀዘን አንድ ቀንም አይንካሽ፣ ዳርሽም ጫማሽም አይድረስ። አሜን። በዚህ ሁሌ መደሰት ስራሽ ይሆን። አሜን። ላ አላ ለአንቺ ቁም ለእኔ ቃላት አነሰኝ፣ ሳጠረኝ፣ ምለውም ጠፋብኝ። ሰዎች ሁሌ በወጣ ቁጥር መደሰት ነው፣ በወጣ ቁጥር መደሰት ነው። አላስደስትሽ አቦ ይክራ። አሜን።

ሁሌ ቦታ ቁጥር ደስታ ነው። ሁሌ ቦታሽ ቁጥር ደስታ ይሆን። ደስተኛ ሆኝልኝ እናቴ፣ እወድሻለሁ፣ እከብርሻለሁ፣ ሁሌም ለደስታ እሸጥራለሁ እና እስከ ዛሬ ደግሞ ስላስቀየምኩሽ፣ ስላስለቀስኩሽ፣ ስላንከራተትኩሽ ሁሉ ይነገሮችንንትስደራረቡኩሽ ነው እንደማስቀየምለሽኳ ይህንንም ደግሞ ስለምትረጅኝም አመሰግናለሁ እና ቤተሰብ በቃ ላይክ ሼር ሰብስክራይብ ማድረጋችሁ መሆኑን እወዳቸዋለሁ፣ እና ብዙ ብዙ ቪዲዮዎችን የበዓል ቪዲዮዎችን ታያላችሁ ማለት ነው እዚህ እኛ ቤት ውስጥ ማለት ነው። ላይክም ሼርም እያደረጋችሁ አብረት እንኳን ለኢዳላ ደሃ በሰላም አደረሳችሁ። ቻው፣ ደህና ባይ